ሰላም ሰላም ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። ያው የአረፋ በዓል ነው፣ አገራችን ላይም እዚህም ከሀገርም ውጭ ያለን ልጆች አረፋ ነው፣ ኢኢድ ነው። ኢትዮጵያ ያላችሁት ከሀገር ውጭም ያላችሁት የሙስሊም ቤተሰቦቼ እንኳን ለአረፋ በዓል በሰላም አደረሳችሁ፣ አደረሰን። እናንዴ ናችሁ ደህና ናችሁ አይደል? ሁሉ ሰላም ሁሉ መልካም። እንግዲህ መልካም አውድ አመት ይሆንልን ይሁንልን። እንግዲህ ዛሬ ነው ነገ ዛሬ ዋዜማ ነው፣ ነገ ነው በዓሉ። እንኳን አደረሳችሁ ብያችኋለሁ እና ትላንትና ወደ አቡዳቢ ነበርኩኝ። አንዳንድ ነገሮች አረብ ሀገር ማለት ነው የገጠሙኝን ነገሮች አጫውታችኋለሁ። እውነት አረብ ሀገር ስንኖር ማለት ነው ብዙዎቻችን ማለት ስራው ስራው ሳይሆን ስራው አይከብደንም ስራው ማንኛውም ስራ ብዙዎቻችን እናውቀዋለን፣ ስራው አይከብደንም። እኛ በቃ ትእዛዛቸው እኛ ሳናስበው ያላ ብሎም ብድግ ብሎ በቃ የሆነ ቦታ ሊሄዱ ሲሉ፣ እኔ ያው ብዙ ጊዜ የምበሳጨው እና የምናደደው የሆነ በቃ ጠዋት እነሳሉ አደለ፣ የሆነ ነገር እሷ የምትፈልገውን ነገር አቀራርቤላት ወይም መሳሳትም ሊሆን ይችላል ከዛ በኋላ ወይንም እኔ ከትንሽ ሰዓት በኋላ ምሳዬን ልበላኑ ለሷ ምሳ አቀረብኩ፣ ከበላሽ በኋላ ምናም። ግን ብዙዎች ቤት ያለ ነገር ነው ይሄ። ማለት እኔ ጋር ብቻ ሳይሆን ብዙዎች ጋር ማለት ነው። ሳናስበው ያለ ብድግ በቃ እኛ የኛ መብላትና የኛ መልበስ አይታያቸውም። እኛ እንግዲህ ሴቶች ነን፣ እነሱ ብድግ የነሱን ዕቃ ካስተካከልን በኋላ ያለ ይሉናል። የዛኔ እኛ ሴት ልጆች ነን ብዙ ብዙ ነገር ሞዴስ ሚያዛለ አንዳንድ የሴት ነገሮችን አንዳንድ ነገር ሚያዛለብን ግዴታ ነው። እና ይህንን አያስቡም እነሱ በቃ ያለ አይሉናል። ምንም እዋ እንኳን አፋችን ላይ የሆን ነገር እንኳን ሳንቀምስ ስለዚህ፣ እንደዚህ በየሰዓቱ በየጊዜው ከመዳቦቻችሁ ጋር ካሰሪዎቻችሁ ጋር ማለት ነው፣ ደጅ ላይ የምትወጡ ልጆች ማለት ነው ለራሳችሁ የሆነች ነገር እንደዚህ ቦርሳ ይዛችሁ የምትሄዱትን ምንም ጊዜ ማለት ነው፣ ፊት ለፊት ሬዲ ማለት ፊት ለፊት አርጉት ማለት። ምን ሳት ብድግ ብላችሁ እንደምትሄዱ ስለማታውቁ ማለት ነው። እኔ በእኔ የምበሳጭበትን ነገር ነው ለእናንተ እያካፈልኳቸው ያለሁት እኔ የማደርገውን ነገር ማለት በቃ አንዴ ሴትዮዋ ስላየዋት ሁኔታዋ ስለገባኝ ሻንጣ ወደ ውጭ ስወጣ ይዤ የምሄደውን ሁሉም ሞዴሴንም ባዝሊኔንም ሁሉም ያስፈልገኝን ነገር እዛ ውስጥ አድርጌ የሆነ እሷ ብድግ ባለችበት ሰዓት እቃይን እሷን ነገሯን ዘንቢል ነገር ብድግ አድርጌ ይዤ መሄድ እና ብስኩት ነገርም እና እነሱ አያስቡም። እውነት ይህን ለአረብ ሀገር እህቶቼ ነው የምነግራችሁ። እነሱ ስለማያስቡ ሌላ ማለት ነው። ትርፍ ሽንት ቤት ውስጥ ሌላ ሳሙና፣ ባዝሊን፣ ከሱ ሌላ ሌላ ልጆች በባግ ነገር ፍለፊት ላይ እና ቢጃማ አንድ ቅያሪ፣ ሁለት ቅያሪ፣ ሁለት ፓንት ምናምን ሞዴሳችሁን እዛ ውስጥ አርጋችሁ እነሱ ይዟችሁ ለሚዞሩት ልጆች ነው ይህንን መልእክቴን የማስተላልፈው እና በጣም ያበሳጫሉ እና እናንተ ቡስኩትም ሆነ ምንም ሆነ እዛ ቦርሳ ውስጥ ይዛችሁ ሄዱ። እና እኔ ትላንትና እኔ እውነት ነው የምላችሁ፣ በጣም እኔ ትላንት አብሬያት ደጅ ላይ ወጥቼ ሳላስበው ነው ከቤት ይዘኝ የወጣችሁ። አያችሁ አደለ፣ ሳላስበው ወጥቼ ደጅ ላይ ያኛው የወሩ ነገር መጣብኝ። ታውቃላችሁ እንግዲህ እንደሚመጣ አውቃለሁ፣ ምን ሰዓት እንደሚመጣ ስለማላውቅ ነው እንጂ እንደሚመጣ አውቃለሁ። ያ ነገር ገባችኋል? እንደዚህ ያን ነገር ያጋጥማል ደጅ ስትወጡ። እና እንደዚህ ነገር ስላለ ውዶች ጥንቃቄ አድርጉ። ልክ እንደ ወታደር አገራችን ላይ ልክ እንደ ወታደር ዝግጁ ነው መሆን ያለብን። እኔ የራሴን ነው እየነገርኳችሁ ያለሁት እና ትላንትና የመጀመሪያ ቀን ነው። አሁን እዚህ ዱባይ መኖር ከጀመር የመጀመሪያ ቀን ነው። ወደ አቡዳቢ ደግሞ ትላንት የሄድኩት ማለት በፊት በፊት በቃ ስላወኩኝ ከአቡዳቢ ዱባይ ምናም ስለምታመላልሰኝ፣ አቡዳቢ አንዴ አንዴ ዱባይ ስለምታመላልሰኝ በቃ ዝግጁ ነው መሆኑ እንደ ወታደር። ትላንትና ግን ሳላስብ ነው ብድግ አድርጋኝ ይዛኝ ሄደችው እና እንደዚያን ነገር እውነት ጥንቃ ማለት ስንበሉ፣ እኔ ትናንትና ብስጭት ነው ያልኩት። እውነቴ ነው የምላችሁ እንደዚህ ይዛ የምትመጣ ነገር ቢሆን እንደ በፊቱ አዘጋጅቼ አስቀምጥ ነበረ ብያኩኝ እና ልጆች፣ እንደዚህ ምናም ከነሱ ጋር አብራችሁ የምዞሩ ልጆች እንደዚህ ያን ነገር ሻንጣችሁ ብስኩት ነገር እዋም ይቻላል። ቀልቀል ለውስ ፋታችሁ እነሱ አንዳንዶች እናትዬ አይገዙ አይገዙም። አንዳንዶች ለራሳቸው ይጠቀማሉ። አንዳንድ እንደው እንትን ከሆኑ በስተቀር የሆነም እንትን ይላሉ እንጂ አንዳንዶች አይገዙም። የታወቀ ነገር ነው። ጸጥ ነው የሚሏችሁ። እና ውዶቼ እንደዛ አድርገን መዘጋጀት ነው ይኸው የሚያስፈልገን ነገር በቦርሳችን ውስጥ ምናምን ማለት ነው። እና ይህንን ይመስላል እህቶቼ፣ የአረብ ሀገር እህቶቼ፣ ያው እንደነገርኳችሁ ወጣ ስትሉ የመጸዳጃችሁ ምኑን የሚያስፈልጋችሁን ነገር በባግ ፊት ለፊት እነሱ ያላ ሲሏችሁ ብድግ አርጋችሁ እንድትሄዱ ማለት ነው። እና እንደዛ ነው እላችኋለሁ፣ እንዳትዘነጉ ይሄንን። እና በተረፈ ግን እናንተ ሰላም ናችሁ እና ይህንን ይመስላል። እና ነገ ኢድ ነው እንግዲህ፣ ነገ አረፋን እንቀበላለን፣ ቀፋ ብለን እንውላለን ማለት ነው። እና ዩቱብ ቤተሰቦቼ ለማንኛውም እንግዲህ እኔ የአንዳንድ ነገሮች ይጠቅማችኋል ብዬ ነው ይህንን ነገር የምነግራችሁ። አብሶ አብሶ ማለት ነው። ይሄ ትንሽዬ ባግ አዘጋጅታችሁ ሻምፖችሁን፣ ሞዴሳችሁን፣ ሳሙናችሁን እንዲህ ፊት ለፊት ላይ በቃ እንደዚህ አላደለ ይሆን በቃ ልብሳችሁ መታስቀሙ እነሱ ብቻ ያላ ሲሏችሁ እሱን ነገር ብድግ አድርጋችሁ ስልካችሁንም እዛው እስከታችሁ ይዛችሁ የምትንቀሳቀሱት እነሱ አንዴ ብድግ ካሉ ብድግ ነው። የእነሱ ጭወት ራሱ ያስረሳቸዋል ብዙ ነገር እና እንደዛ አድርጎ አብዛኛው ጊዜ ወደ ውጭ ከነሱ ጋር እንዲ በየቦታው የምትዞሩ እንዴ ሌላ ሀገር ዜጋዎች እኮ ብልጥ ናቸው። አብሶ እነዚህ ፊሊፒኖች ኧረ በስመ አብ በጣም ብልጦች ቡስኩታቸውን፣ እዋቸውን፣ ቾኮሌታቸውን ምኑን እንደዚህ አንጠልጥሎ በቦርሳቸው ውስጥ ይዞ ነው የሚዞሩት። ቢጃማቸውን፣ ሞዴሳቸውን፣ ፓንታቸውን እግዚአብሔር። እነሱ እኮ ብልጥ ናቸው። እኛ ግን ብዙዎቻችን እንደዚህ አይነት ሲስተም አንችልም። ለምን እንደሆነ አላውቅም። እንደዚህ አይነት ሲስተም አንችልም። በቃ እነሱ ያላ ሲሉ ተንከርፈፈር ብቻ ይህ መሄድ ከእነሱ ጋር እንደበቅ አንዳንዶቻችንማ ስልክም አንይዝም፣ ስልክም አንይዝም እና እንደዛ ትን ብሎ አሪፍ ነው። ያው ለነገሩ እቤት ውስጥ ትን ከማለት ደግሞ ከነሱ ጋር እንደ ዞር ዞር ዞር ዞር ማለት እኮ ደስ ይላል። እቤት ውስጥም አንዳንዴ ዝም ብሎ የመዳኮች ነው ዝም ብሎ መቀመጥም እኮ ወትን ይላል። ግን እንደስ ከነሱ ጋር ወጣ ማለት አንዳንድ ቦታ ታያላችሁ። ያው ይደክማል፣ ከእነሱ ጋር በመኪና መዞር ወደዛትም ማለት ምናምን ይደክማል። በጣም ነው የሚደክመው። ግን ስትወጡ ብዙ ነገር ታያላችሁ። ገባችሁ አይደለም? ብዙ ብዙ አንዳንድ ነገሮችን ታያላችሁ። ማለት ብዙዎቹ ይጣላሉ አልሄድም ምናምን በማለት ላይ ብዙ ልጆች የሚጣሉ ልጆች ስለማወቅ ነው። እና ምንም ማለት አይደለም። ወጣችሁ ወ አድርጋችሁ ንፋስ ተቀብላችሁ አየር ተቀብላችሁ መመለስ ነው። ምን ኩሽናው፣ ሁልጊዜ እኮ እነሱ ራሱ እኮ እንትን ይሏቸዋል። እንደዚህ አልሄድም ምናምን ስትሉ ይንቋቸዋል። እና ወጣ ብላችሁ ንፋስ ተቀብላችሁ አየር ወስዳችሁ ምናምን ያው ይደክማል፣ ውጭ ሄዶ ሲመጣ ይደክማል አውቃለሁ። ግን ምንም ችግር የለውም። ብዙዎቹ አንሄድም ምናምን የምትሉ ልጆች እንደዛ ባትሉ መልካም ነው እላችኋለሁ። እና ምን ይመስላል የኔ ውዶች፣ እንደው ያው ዝም ብዬ ቪዲዮ ለስራ ብዬ ነው። ድክም ብሎኛል። ዩቱቤን ግን እያበረታታችሁ ልኝ ነው አደለ እንዴ? ነው እንዴት ነው እና እንደዛ ነው። እኔ ውዶች፣ በተረፈ ደግሞ ሌላ ጊዜ ማለት ነው፣ በሰፊው አንዳንድ ነገሮችን ይዤላችሁ እመጣለሁ፣ በሰፊው ማለት ነው። ምናምን ትላንትና ሌ ሰ ድግም ነው ብሎኝ ነው የመጣሁት። እኔ እኮ እነሱ እንደውም አይደክማቸውም ወይ ላለው እንደዚያ ዝም ብላ ስትነዳ ነው የዋለችው። እንግዲህ ትናንትና ስንት ሰዓት ነው ከዚህ የወጣ ነው? ከሰዓት በኋላ ነው የወጣ ነው፣ አንድ ሰዓት ሊሞላ አካባቢ። እኔ አይደክማትም ነው ያልኩት። ቀንድች ውስጥ ስትነዳ ነው የዋለችው። እኔ ቁጭ ብዬ ነው እንግዲህ፣ አጠገባው ስዞር ነው ያልኩት ከእሷ ጋራ በቃ በቃኔ አይደግምም እንዲ መሪ መያዝ አያደግምም እንዴ ነው ያልኩት። ቀን ስንዞር ስንዞር ስንዞር እና በጣም ብቻ ከባድ ነው። እኔ አሁን እስቲ ለድራይቨር በሆን እስኪ አስቡት፣ እንደዚህ ይዬ እንደዚህ ስል እሱ ራሱ እንድካቡ እስኪያስቡት፣ ግን እሷ ምንም አልመሰላት ምንም እኔ ነኝ እንደሚደከመኝ በጣም ነው የሚገርመው ብቻ እና በተረፈ እንዴት ናችሁ ታዲያ? እና በዚህ አጋጣሚ ዩቱቤን እንግዲህ ሰብስክራይብ አድርጉልኝ፣ ሰብስክራይብ አድርጎች ወዶቼ እንዳይረሳ ሰብስክራይቡን፣ ሰብስክራይብ አድርጉልኝ። ተረፋ አንዳንድ ነገር አዳዲስ ነገር ይዤላችሁ እመጣለሁ ማለት ነው። አንዳንድ ነገሮች እራሱ ከኢትዮጵያ ስመጣ ገጠሞቼን ምናምን ነገር አንዳንድ አጫውታችኋለሁ፣ ምን እንደሆንኩ ማለት ነው። መጀመሪያ ጊዜ ኦማን ነበር የሄድኩት። ኦማን የሄድኩ ጊዜ የሆንኩትን አንዳንድ ነገሮችን አጫውታችኋለሁ፣ ምን እንደገጠመኝ፣ ከኢትዮጵያ ስመጣ አየር ላይ ምን እንደገጠመኝ፣ ኦማን ደርሼም እየሰራሁ ምን እንደገጠመኝ፣ ከኦማን ደግሞ ዱባይ ካሰርቼ ጋር በምን አይነት ምክንያት ዱባይ እንደገባውኝ አጫውታቸዋለሁ በሌላ ቪዲዮ ማለት ነው። እና አንዳንድ ነገር እስከ መጨረሻው ነግራቸዋለሁ። ከዛ የኢማራት ላይ ምን አክል እንደቆየው፣ ከዛ በኋላ ደግሞ ከኢማራት ደግሞ ኢትዮጵያ እንዴት እንደገባው፣ ከዛ ደግሞ ተመልሼ እንዴት እንደመጣው አንዳንድ ነገሮች በሰፊው አጫውታቸዋለሁ። የኦማን ማብሳ የኦማን ገጠመኝም ስማ መችም የማረሳው መቼም የማይረሳ ትዝታለኝ የኦማን ማለት ነው። ኦማን እያለሁ እና እንደውም ዛሬ ያው ፈንሳ ዛሬ ናት አታስታውሰኝም እንጂ እኮ ሊያሾ ኦፊሳችን አንድ ነበረ አንድ ኦፊስ ነበር። እሷ ዛሬ ዩቱበር ታዋቂ ዩቱበር ናት። እና አንዳንዴ ሁሉ ነገር ለበጎ ነው ይላሉ የሀገራችን ሰዎች አይደለ እንዴ? ሁላችንም አለን፣ ይኸው በህይወት አለን እየተያየን ነው። ባንታወቅም ባይን እየተያየ ነው። እና ይህንን ይመስላል። አንዳንዱ የደረሰበት ቦታ፣ አንዳንዱ ደግሞ የት እንዳለ፣ አንዳንዱ ደግሞ እንደው ከምንም በላይ ግን ጤና፣ ጤና ወይኔ ጤና እኮ አፍት ነው ውዶቼ። ጤና ረፍስ ማም አፍት ነው። ጤና ረፍስ ማም፣ ከምንም በላይ ጤናችን አፍታችን ነው። ሰላም ሁኑ። በቃ ቻው። እሺ፣ ሰላም ሁኑ ልኝ ቤተሰብ እና ሰብስክራይብ አድርጉ። እሺ፣ ሰብስክራይብ እንዳይረሳ ውዶቼ፣ በቅንነት ሰብስክራይብ አድርጉልኝ።